ጠቅላይ ሚኒስትር ዐቢይ አሕመድ በአፋር ክልል ሰመራ ከተማና አካባቢው የተከናወኑ የተለያዩ የልማት ስራዎችን ጎብኝተዋል። ጉብኝታቸው የክልሉን አቅም የሚያሳዩ የግብርናና የኢንዱስትሪ ልማት ስራዎችን ያካተተ ነው። ዛሬ በአፋር ክልል በሰመራ ከተማና አካባቢው ያየነው የልማት ስራዎች ግብርና፣ የከተማ ኮሪደርን ያጠቃልላሉ። ከግብርና አንጻር የእንስሳት መኖና የስንዴ እርሻ አለ። ከፕሮሴሲንግ አንጻር የዳቦ ፋብሪካው የዱቄት ፋብሪካውና የጨው ፋብሪካው አለ። የከተማ ኮሪደር ደግሞ በጣም ሰፋፊ መሰረተ ልማቶች እየተሰሩበት ያለ ነው እና ገጠሩን ከከተማ የሚያሳስር የልማት ሀሳቦቻችንን አስተናስሎ ምናስበውን ብልጽግና የሚያስጨብጥ ጅማሮዎች አሉ። ጠቅላይ ሚኒስትሩ አርብቶና ከፊል አርብቶ አደር የሆኑ ዜጎች ዝናብ በሚጠፋበት ወቅት በመኖ እጥረት እንስሳቶቻቸው ጉዳት እንዳይደርስባቸው የሚያግዝ በ500 ሄክታር ላይ የለማ የመኖ እርሻን ተመልክተዋል። እነዚህ የመኖ እርሻዎች በ500 ሄክታር ገደማ የታረሰው አዲሱ የሳር ዝርያ ነው። አንዴ ከተዘራ በኋላ ለሶስት ዓመት በየ45 ቀኑ ሀርቨስት የሚደረግ ነው። እዚህ አካባቢ ላይ አልፎ አልፎ የዝናብ እጥረት ሲያጋጥም በድርቅ ምክንያት ከብቶች እንዳይጎዱ አፋር አካባቢ፣ ሶማሊያ አካባቢ፣ ቦረና አካባቢ የጀመር ነው። አዲስ ዝምምር ነው። እንደ ከዚህ ቀደሙ ድርቅ መጥቶ ከብቶቻችን እንዳያልቁ የሚያግዝ ስራ ነው። አሁን ያየነው አምስት ሄክታር ገደማ ነው። ከዚህ በላይ መስፋት ማደግ አለበት። ዝናብ ካለ እና ድርቅ ከሌለ ብዙ ላያስፈልግ ያስፈልግ ይችላል። ግን ድርቅ ያለበት በቂ ዝናብ ያለበት አካባቢ ደግሞ ካለ መኖን እየጫን ወስደን ላርሶ አደሩ እስካሁን ባለው ሁኔታ በነፃ ነው የሚከፋፈለው። ይሄ ከምን አንጻር በጣም በጣም ጠቃሚ ነገር ነው። ኢትዮጵያ ከራሱ አልፋ ወደ ውጭ ገበያ እያቀረበችው የሚገኘው የስንዴ ምርት በአፋር ክልል በበጋ መስኖ ስንዴ በስፋት እየለማ ሲሆን በጠቅላይ ሚኒስትሩም ተጎብኝቷል። የክልሉ የስንዴ ልማት ብዙም አልታየም ያሉት ጠቅላይ ሚኒስትሩ የስንዴ ልማቱ በቀዳማዊ እመቤት ጽሕፈት ቤት ለተገነባው የዳቦ ፋብሪካ ግብአት መሆን እንደሚችል ተናግረዋል። አምስቱ ሄክታር በላይ እንዲሁ በኢሪጌሽን የተሰራ ነው። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። እዚህ የምናመርተውን ስንዴ ደግሞ ቅድም ባየነው የቀዳማዊት እመቤት ኦፊስ በሚያሰራው የዳቦ ፋብሪካ በቀን 300 ሺ ገደማ ዳቦ ያመርታሉ። እስከ 450 ኩንታል ገደማ ዱቄት ያመርታሉ። የሰመራ አጠቃላይ ፖፕሌሽን ከዚህ የሚያንስ ስለሆነ ፋብሪካው ለመላው ማህበረሰቡ በእጅጉ የሚያግዝ ነው። ስንዴው በቅርብ ርቀት ስላለ ዳቦ አምርተው ለህዝቡ በረከሰ ዋጋ ሊያቀርቡ ይችላሉ ማለት ነው። በአዲስ አበባ ጅማሮውን አድርጎ በክልል ከተሞች ተግባራዊ እየተደረገ የሚገኘው የኮሪደር ልማት ስራ በሰመራ ከተማም ተግባራዊ እየተደረገ ነው። የኮሪደር ልማቱ ጥሩ ጅማሮ ላይ እንደሚገኝም ጠቅላይ ሚኒስትሩ በጉብኝታቸው ተመልክተዋል። ኮሪደር በሚመለከት በጣም ጥሩ ጅማሮ ነው ያለው። የሰመራ የኮሪደር ልማት ከሌላው አካባቢ ለየት የሚያደርገው ብዙ የሚፈርስ ቤት፣ ብዙ የደቀቁ ሰፈሮች የሉበትም። ይብዛ የሚነስም ግንባታው ጥሩ ነው። የሚያስፈልገው መንገድ፣ የፍሳሽ ማስወገጃ ስርዓት መዘርጋት፣ የመብራት ስርዓት መዘርጋት፣ ግነሪ መትከል እና የከተማን ስታንዳርድ እንዲጠብቅ ማድረግ ነው የሚቀረው። ሰፋፊ መንገድ ስራዎች ተጀምረዋል፣ የግነሪ ስራዎች ተጀምረዋል። እነሱ ይጠናቀቁ ምናልባት ከክረምት በኋላ በጣም የተሻለ ከተማ እናያለን። በአፋር ክልል እየተከናወኑ የሚገኙ የልማት ስራዎች ክልሉን መቀየር የሚችሉ እንደሆኑ የገለጹት ጠቅላይ ሚኒስትር ዐቢይ አሕመድ ክልሉ ሰፊ መሬትና የውሃ አቅርቦት ያለው በመሆኑ ያለውን ጸጋና ሀብት በአግባቡ በመጠቀም በግብርናው ዘርፍ በትኩረት መስራት ከተቻለ ክልሉ ከራሱ አልፎ ለውጭ ገበያ ማቅረብ የሚችል ነው ብለዋል። ይህንን ለማሳካት ግን ጠንክሮ መስራት እንደሚገባ ነው መልእክት ያስተላለፉት። በእርሻ ያየነው አመርቂ ስራ ነው የፋብሪካውም እንደዚሁ ከኢንዱስትሪ አንጻር ኢንዱስትሪያል ፓርኩም እንዳያችሁት መጠነኛ አሁን እንቅስቃሴ ያለው እነዚህን በማያያዝ አፋር የሚያርስ ያን ፕሮሰስ የሚያደርግ ለምግብነት የሚያቀርብ ለከብቶቹ መኖ የሚያቀርብ ከሆነ በሌማቱም፣ በእርሻውም፣ በኢንዱስትሪውም በተሟላ መንገድ አካባቢውን ሊቀይር የሚችሉ ስራዎች ናቸው ተብሎ ሊወሰድ ይችላል። በእርግጥ አፋር ካለው ፖቴንሻል አንጻር የተሰራው ስራ በጣም ተጋኖ መታየት የለበትም። ከዚህ 10፣ 20፣ 30 እጥፍ ማደግ የሚያስችል ፖቴንሻል አለው። ሰፊ መሬት አለው። ውሃ እንደምታዩት እዚህም አለ፣ እዛ ማዶም ግድብ አለ። በደንብ መጠቀም ከቻል በእርሻ ረገድ ቢያንስ አፋር ራሱን ለመመገብና ለአካባቢ ሀገራት ኤክስፖርት ለማድረግ የሚያስችል ብቃት አለው። በማዕድን አፋር ይታወቃል። ሰፊ መሬት ስፋት ነው ያለው መሬት ሽፋኑ በጣም ሰፊ ነው። ወደ እርሻነት ከተቀየር ነው እና ከተጠቀምንበት በጣም ለኢትዮጵያ እድገት ለኢትዮጵያ ብልጽግና በእጅጉ የሚጠቅም ከባቢ ሊሆን ይችላል ማለት ነው። ዋናው ነገር መትጋት፣ መስራት፣ አይን ገልጦ ማየት ያስፈልጋል። ውሃው ተኝቶ መሬት ተኝቶ መኖ የለም ማለት ኃጢያትም ጭምር ነው። አፈሩ እንደምታዩት ነው። ውሃ ካቀረብለት አልፋ አልፋን ወይም ሮዳስን በማምረት ለከብቶቻችን መኖ ማቅረብ ስለሚቻል የጀመርነው ጅማሮ በጣም ተስፋ ሰጪ ነው። በጣም ጥሩ ስራ ነው። ከዚህ በላይ ግን መትጋት መጣር አለብን። የምናስበውን ብልጽግና የምናስበውን መለወጥ ለማምጣት ጅማሯችን መልካም ቢሆንም መፍጠን ደግሞ አለብን። መፍጠን አለብን። መፍጠር አለብን። ማያያዝ አለብን። ያኔ የተሟላ የልማት ገጽታ ያላብሰናል። እስካሁን ባለውና ባየነው ነገር በጣም ደስ ብሎናል። ይሄ ራመዳን ወቅት ነው። በራመዳን በዚህ ሙቀት አፋር ውስጥ እንደዚህ ያለ ስራ ማየት አዲስ የስራ ባህል መፈጠሩን ያሳያል። ህዝባችን እንዲበረታ እንዲሰራ፣ ሰርቶ ብቻ በላቡ ራሱን ማኖር ራሱን ማቆየት ለልጆቹ መልካም ሀገር መተው የሚችለው በልመና አይደለም፣ በስራ ብቻ ነው። መልካም የሆነ ሀገር አለን። እንስራ፣ እንተባበር፣ እንለውጥ፣ እንፍጠር። በዚያ መንገድ ልጆቻችን የማይለምኑ በአንጻሩ የሚሄዱ ሆነው ሀገር እንዲረከቡ ስለሚያስችል እንበርታ፣ እንስራ ላለሁ